ልዬ ደህና ነሽ? እንዴት ነ አለሁልሽ። ፒስ ነው ይመስገን። እንዴት ነ አለሁልሽ። ዘፈን ከባድ ዘፈን ከባድ ዘፈን እውነት። በኢየሱስ ምሳሌ ያለጣለን ይሆናል። አንድ አንዱ አሁን በቃ ይሄ የስሜቱ ምናምን አይናገርም። አፍቅረው እንደዚህ ሆኜ ምናምን የወፍ የለም። ሀቢባ ዛሬ ላይ እንግዲህ ዶክተር ሆና እንትን የምትለውን ነገር ነው ዘሪቱ ይሄ የሰው ልጅ ማድረግ ያለበትን ማለት ነው። ቴራፒ ኮ የሰጠችኛውን ዘሪቱ አልታቆም እንጂ ሽከንዶ ሴቭድ ማይ ዴይ እንዲህ የእሷ ለየት የሚያደርጋት ዘሪቱ ንጹ የፍቅር ዘፈን አላት። ከዛ ውጭ ደግሞ ጭራሽ አባቴ እናቴን በድሏታል፣ ለእኔ ግን ጥሩ አባት ነው፣ ለእናቴ ግን ጥሩ ባል አልነበረም የሚል ዘፈን እኮ አላት ዘሪቱ። ታውቂያለሽ? በእሱ ስክሮል ቀብል ላደርግ፣ የሆነ የሚጠጣ ነገር ልምጣ። ችግር የለም እንጂ ግልጽ ሳልነግርህ ፋንክሽናል አልኮሆሊክ ነኝ። ሀርድ ሊከሮችን በኮፊ ካፕ ነው የምጠጣው። ያ እኔ የምልህ ይቻል ለተሰቃየው ህዝብ እኮ ብሶቱን እያሰማውለት ነው። ይሄ የደረሰበትን ጉዳት እዚህ ጾም ውስጥ ሆኖ የሁሉ አጀንዳ ተደራርቦ ሁሉም ቦታ አሽቃብጠ፣ ጉልበትን አድክመ፣ ለፍተ ጾመ፣ ከዚህ ሁሉ ፈተናዎችና ሴራዎች እንዲሁም ፍንዳታዎች አምልጠ በዓልን አክብረ። እንዲሁም ደግሞ ጾም ውስጥ ያላችሁ ያጽናችሁ። በጣም ብዙ ፈተና ውስጥ ሆናችሁ ነው ጾማችሁን የጨረሳችሁት እኔ ግን ኢድ ሙባረክ ማለት ወዳለው አንዳንድ በዚህ ረመዳን ጾም ያሰርኳቸው አጋንንቶች ትናንትና አጋንንት አስራለሽ ጾም ጽምጽም ላይ ትናንት ሀቢባን አሰሬት የለ አልነበር ነው ይላሉ። እንደዚህማ ከሆነ እንደዚህማ ከሆነ የዘንድሮን አጋንንት የፈታሹ አንቺ ነች ማለት። መጣ ሊያባር መጣ እና ኔ የምላችሁ ሀቢባ ትናንት ጾም ስፈታ በትልቅ ኮፊ ካፕ ውስኪ ሀርድ ሊከር ቀርታ ስጠጣ እንዳየዋት ታውቃላችሁ። ሀርድ ሊከር ይህ ላይክ ሁለት አንስ ጠጥቶ ምናምን ሰው ብትን የሚሉበት ያ ሀርድ ሊከር አባይ ይህ ጃኒ ዋከር ምናምን የሚባሉት የሉ ብላክ ሌበል ያ አበሻ ቤት እሱም ደግሞ በአይናችን ያየን ድሮ ኮርከሬ ነበረች ሆኒ የምትባል እና ሁሌ ኮፊ ካፕ ይዛ ኮፊ ካፕ ይዛ ነው ማየት ማለት ነው። ዩኦን ሲብ አንተ ዩዘር ኖባዲስ ቶኪን አባች በቡና የለም ትናንትና የቡና የለም ምንድን ነው ስሙ በእንግሊዘኛ በሱ ለካስ አልኮል ይዛ ነው የምትመጣው። ከዛም አንድ ቀን ስታወራኝ ውልብ አለብኝ የአልኮል ሽታ። ጋንጋን አለች ማለት ነው። ከዛ አንድ ቀን ቼ ካረገው ያለው መጠጥ ነው፣ ካፕ ውስጥ ያለው መጠጥ ነው። አልኮል ፋንክሽን መታረግ አልኮሊክ ናት። ሀቢባም እንደዛ። ሀቢባ እንደዚህ አይነት ካፕ ላይቭ ይዛ ስትቀመጥ መጠጥ ነው፣ ብላክ ሌብል ነው። ብላክ ሌብል ይዛ ቁጭ ስልና ፉት እያደረገች ለምን ማኪያቷን ላቲዋን ስትጠጣ ክሊር ክላስ የምትይዘው? ኖቲስ ካረጋችሁ ክሊር ክላስ የምትይዘው ማኪያቷን ስጠጣ ይሄ እንደዚህ የሚያዘው ነው። አወቃችሁት። ክሊር ክላሱ የምትይዛቸው ቀኖች ያሉ፣ እንደዚህ አይነቶቹ የምትይዛቸው ቀኖች ሀርድ ሊከር እናቴ ይይዛሉ። ከዛን ይገቡና፣ አንቺ ቴት ላይ ያለሽ ሀቢባ፣ ጦር ሰራዊት አለሽ፣ የራስሽን ቢሮ ከፍታሽ ይላሉ። እሷ ፕሮሲድ ለክሌባ እነዚህ በመለኪያ እኮ ነው። ዋን አንስ ምናምን እኮ ነው ገብቷችኋል። እኔ ሚክሶሎጂ ነኝ ሚክሶሎጂስት ነኝ ካላወቃችሁ። እና እና እንደዚህ አይነት ሀርድ ሊከሮች በትልቅ እቃ አይገለበጡም። ይሄ በትልቅ ኮፊ ካፕ አይገለበጡም። መታ አጠጣ ለነገሩ የማዳምን ልጅ አፍቅሬ ምናምን ስትያዝ ሽኒስቴራፒ እኮ ቤቤ ራሷን ሰልፍ ሜዲኬት እኮ ያደርግሽ ሊሆን ይችላል እኮ። ሀቢባ ከደፈርሻው አርገሽ ለበራ ሰጥቼዋለሁ። ቢኮዝ ደፈርሻው ቢር ያለው ምናምን ሲሉ እነዛ ሴቶች ሽኒስቴ ድሪንክ በምን ራሱን ተረጋጋ እና አቡነት ላቴዋ የለም ያ እነዚህ አይነት ካፕ ስትይዝ መጠጥ ነው። ለምን ላቴዋን ስጠጣ በክሊር ይ ረጅሟ ነስካፌ የጠጣሽ ምናም ስትል ማለት ነው። እሱ ከሆነ ላቴው እናይዋልን ስጠጣው ራሱ ግን እችን እችን ስትይዝ እችንችን ስትይዝ መጠጥ ነው። ናቸው ክፈቱ። ከዛ ይገቡና አቦዬ ቀሚስ ገዛሁልሽ ይሏታል። ሴትዮዋ እኮ አልኮሊክ ናት፣ አልኮሆሊክ ናት። በእውነት ግን ፋንክሽን ታደርጋለች፣ ልትወድቅ አይገባም፣ ልትንዘባዘብ አይገባም ምናምን። ግን አልኮሊክ ናት። ዛሬ ነው ትናንትና ነው የገባችኝ እና አይፊል ባድ ፎዩ ሀቡነት ባልሻ አያናገርሽም። አንድ ቀን ደግሞ ትዝ ይላቸዋል፣ ችክን ፍራይድ ችክን ቤት ወስዷት ባሌኮ አያናገረኝም አናግረኛ አናገረኛ ለምን ትዘጋኛለህ ቲክቶክ ላይ ብላ ይኳ ከአልኮሊክ ሆና ከንቺ የተሻለች እውነት ነው። እኔ ልጆቼ ላይፍ ላይ ሲተኝ ጊዜ ነው ማለት አንድ ምርጥ እናት ነኝ። ልጆች ልጆቼን አሳይቼ መልካም ገጽታ ነኝ ገንብቼ አላውቅም። ኖቲስ አድርጋችኋል። ግን እኔ ልጆቼን አሳይቼ ህይወት አታምርም አታምር ማይ ቤቢ ሮት ሚ ሌተር ኦ ማይ ጋድ አመኔ ክራይ ኦ ማይ ጋድ ማይ ላሽስ ስል ሰምታችሁኝ ታውቃላችሁ። አይትች ይ የልጄ ልደት ነው ብዬ ቲክቶክ ላይቭ ላይ ለማላውቃቸው ሰዎች ልጆቼን እያሳየው እፍበል በዚህ ምናምን ልጆቼን እኔ ያሳይቼ አሎ ሆነ ባኔፌት ምንም ነገር ቤኔፌት አላረግም በልጆች በልጆቼ ምንም ይደርስብኝ ነገር የለም። በነገራችሁ ላይ ልጆቼን አሳይቼ ኮይን ለቅም ያለቅ ልጆቼን አሳይቼ ምንም ነገር ቤኔፊት ማድረግ አልፈልግም አላደረግም። ኖይ ቤተር እናት ነሽ ምናምን፣ እኔ ከአንድ እናት ከሌላ እናት አላወዳደርም። ግን እኔ ስለ ሞራሊቲ ስናወራው እዚህ ሁለት መቶ ሰዎች አሉ። ምን አይነት ሰው ልጄን እንደሚያይ አላውቅም። ስለዚህ ልጄን አላሳዮችም። ስፔሻሊ ሴቷ ልጅ በጣም ነው የምጠብቀው። በጣም ቆይሳዳለሽ። እንዴት ነህ ዛኪ? አለሁ አለሁ በመጀመሪያ በጣም ነው የማዝነው። ምን ነው ዩዘር ከአልኮሊክ አልኮሊክ ያልሽው አልኮሊክ ኮፊ ድሪንኮችሽ ጋር ስላስቀረሽ በጣም አዝኛለሁ። ምን ብሄርን ይዛል? አንተ ጎንደሬቱ ልሆን ወይ ቴስ፣ እንዴት ነው አንተ ትሆናለህ? የት ገባሽ? ጎንደር ያዋጣል። ሰሞኑን ነው ወይስ አለ ፈርቅ አለ እዛ አንዳንድ እኮ ወደ ጎጃም እንደገዳ መለስ። አይ ጎጃም ልቤ ምናምን የሚባለው አንተ ጁስ ነገር

የክንዳየሁ ብሻ እንትን ለማን አረግሽኝ፣ የኔን እንዳለሽ ስሻን ብንረግጠው፣ ፎቶን ሰቅለን ስሻ የሚባለው ብንረግጠው ጥሩ ነው። ከዛ በኋላ ደግሞ ምን ነው በተኮሰበት የሚለው ነገር ይመጣል። እያለች ጥሩ አይደለም እያለች ጥሩ አይደለም እያለች ልብስሽ አረስቼ ነው እንዴ ያው ያረስ ይልቻል። አጀንዳ በአጀንዳ ሆኗል። አይ መቻት መልካም ልጅ ነች፣ ጥሩ ልጅ ነች ወይ ጥሩ ልጅ ናት። እኔ እድገቷ የለም ማቸር መሆኗ ምናምን ደስ ይላል። አደን ነው አይቶት ብቻ ሳይሆን እኔ ደግሞ በደንብ ስለማውቃት እውነት ለመናገር ይሄ ስትረዳ እራሱ ይሆን አይታ የምታወጣው ሁሉ አይመስለኝም። ገንዘብ የእውነት ነው ምልሽ እኔ ስለማውቅ ማለት እና ይሄ ለተጎዱ ህዝቦች ምናምን በደንብ ትረዳለች። ይሄ ኤቪደንስ አለኝ። እኔ አውቃለሁ። አሁን እኮ ኦንላይን ነው ከሚያገኙት ላይ እንደው ቢያገኙ እንኳን ከሚያገኙት ላይ እንደዚህ የሚቦጭቁ ሰዎች ህይወታቸው ቢለወጥ ቢጠቀሙ ምንም አይደለም አለልሽ እንጂ ጄነራል የሚባለው ሰው በአምስት ሚሊዮን ብር 50 ኩንታል በቆሎ ይገዛል። ጄነራል የሚባለው በሶስት አይሱዙ ነው፣ በአራት አይሱዙ አስራ ነው ያሉ፣ አምሳ ኩንታል ምኮሉ። እኔ እኮ አሁን ወርቅ ቤት አላቸው ብዬ ለእጅ ጣት ስጠይቀው እጅሽ ወፍራም ነው ለአንቺ የሚሆን የለንም አላለኝም መሰል። ወርቅ እኮ ልገዛ ነው መሀዬ። አይ ወርቅ ነሽ ወርቅ ነሽ እና ይሱ ምን ያደረግል። እና አሁን እኔ አንተ እየፈዘዝክ ማኪን ተቀማል። አሁን ቀጥሎ ማንን እንስራበት? ጆሪም ተቀማክ፣ ባይዘው ጆሪም ሄዳለች።

አሰቃየ ከናየ እንዴ እኔ የመናገር መብቴን አስከብራለሁ። መቶ ምን እንደሚለኝ ታውቂያለሽ? በኒያ ቦሌንጭርጋ ግብት ናያየሚ ኮንካ አይለኛል። መብትን ተጠቅሞ መግባት ማለት ይሄ ነው። አየህ፣ ምን አለበት ማታ ስወጣኝ ያለው የጠቀሙ ባይ ዘ ዌይ ግን አንተ ጠፍተክ ፍራኦል ዊግ አድርጎ ዳንቴል ቲሸርት ለብሶ የጡቶቹን ኒፕል እያሳየ ወንጌል ለጌታ ምን ይሳነዋል? ከዛ በፊት እኮ ጠዋትና ምሳ ላይ ጌታ መጥቶ ድሎትና ምን ምን ቸታብሽ ምን ትፈልጊያለሽ? ምን ትፈልጊያለሽ? እኔ ግን ይሄኛው ከብዶኝ። ይሱ የጌታ ይሄኛው ከብዶኝ። ትናንትና የተማስሙ መልክ ትልኬለታለሁ። ይሄን ነገር ካቆመ ስለ እሱ ስም አላንሳ። ጡት እያየሁ እንዴት እሰበካለሁ? ጡት አይተሻል? የእሱን እኔ አላየው። እኔ ደስ ያላየሁትን አላወራማ። ያዩትን አውራ። ቆይ ቆይ ላሳይክ። ችግር የለውም። እስኪ ቆይ ቆይ። እና ቁጭ ብሎ ሲያወራ ጡቶቹ እንደዚህ ይታያሉ። እስኪ ልብሱን በደንብ ላሳይ፣ የለበሰውን ልብስ ቆይ ላሳይክ እኔ እንደዚህ ነው የለበሰው። ታያል የእሱ ልብስ ነው የለበሰው ልብስ። ይህንን ልብስ ይህንን ልብስን የለበሱት እሳቸው ዊግ አርገዋል። ደግሞ ዊግ ደግሞ አርገዋል። ዊግ አርገዋል። ይሄ ዊግ አለ። ከዛም መጽሐፍ ቅዱስ ተይዞልሃል በመጽሐፍ ቅዱስ ጋር ደረታቸውን ሸፍነሻል፣ ደረታቸውን ሸፍነሻል። ጌታ ክብር ብዬ ነው መጽሐፍ ቅዱስ ይዘዋል እሳቸው። ችግር የለም፣ ችግር የለም። ዞር በይ ቪዲዮ ልክልሃለሁ። ጡቱ ይታያል። መጽሐፍ ቅዱስ ከፍቶ እንደዚህ ዘና ብሎ ማለት ነው፣ ፈታ ብሎ እጆቹ መሃል ባይብል አለ። ጡቶቹ ደግሞ ኒፕሎቹ እንዲህ ብሎ ያውቃል ከደረቱ ላይ። እኔ የበቃኝ ይኸውልሽ። አሁን ብዙ አላወራም ከዚህ በኋላ ቢያብድ ባያብድ እኔ ግድ የለኝም። እኔ የበቃኝ ፍለፊት ሶሻል ሚዲያ ላይ ትቶ ይሄ በተለይ ለፈጣሪ ቅርብ ነኝ የሚል አይነት አስተሳሰብ በሚመስል መልኩ እኔ ጌታ መቱ ቁርስ ላይ እንትን ጋብዞኛል፣ ምሳ ላይ እንትን ጋብዞኛል ካለ በኋላ እኔን ሰውዬ ምንሰማሉ ምንሰማሉ። ይህን ሰው ጸልይለት ጸልይለት፣ ጸሎት ይሻላል፣ ይመለስ ዘንድ ጸሎት ማድረግ ነው። ቁጭብዬ እያየት ምንቸት አብሽ ጋብዘኝ እያለ እየሰማሁት ይህንን ሰውዬ ከዛ በኋላ አብሬው ልጋበዝ ነው የሚከተለው የሚሄደው ግን አሁን እኮ ጌታ እኮ የ1ስተኝ ዓመት ቆንጆ ልጅ ለጋብቻ በጣም ለመውለድ ያብቃቸው። ግን እኔ አንተን ነው ሴት ሆነች ሲንግል ሆነች እድሜ ስንት ነው ነው? እዚህ ስልካችን ለእኔ አስበሽ ለእኔ ተጨንቀሽ ነው። በጣም በጣም ማስበው ቀንና ግን ሲንግል ላይፍ ግን በጣም አሪፍ እንደሆነ ታበረታችኛል። ሻ እንደ ሲንግል ላይፍ ሰው ግን ጥያቄ ልጠይቅሽ፣ ብዙ ሰዎች አንቺን ጥያቄ መጠየቅ ይፈልጋሉ፣ ግን አጋጣሚ ነው ያገኙ እነማ? ብዙ ሰው እነማማ? አይባልም እንዴ? እነማ አይባልም? ምን ነካሽ? እነማ አይባልም? ብዙ እንዴ በአስራ አምስት ቀን ውስጥ ሶስት መቶ አስር ሺህ አካባቢ ፎሎር የነበራት ልጅ በአጋጣሚ በተከሰተው ክስተት አይዶን አላውቅም ህይወቷ ከጠፋ በኋላ እችን ልጅ ስድስት መቶ ሺህ ሰው የሚከተላት ከሆነ አይባልም እንደዛ እያለ ከእነማን ይባላል እንዴ? አይባልም ሙታን የሚከተል እኮ እሺ፣ ጥያቄ ይሄ። እናትን እንደዚህ ገልብጫት፣ አባትን እንደዚህ ገልብጫው፣ ከመቃብር የመቃብር እንትን ይሄ መንፈስ ያለባቸው የሚመስሉ ሰዎች እንደዚህ የሚሳደቡት ጋር የምታጨበጭብ ሰውዬ አንተ፣ ሐጅ ሄደ መተ ሀሜት ነው። ከዚህ ሴት ጋር ይለያል። ይህ ወንድም እየሰማኝ ነው። የምናሜት ነው እኔ በቪዲዮ ጥቼ እያወራሁ፣ አሜት የሚባለው ተደብቀህ የምትሸኳል ይሄኔ ስድብ ቢሆን ጥላቻ ቢሆን አቤት ትደግፋለህ እ አቤት ትደግፋለህ፣ ታጨበጭባለህ። አውቃለሁ። ይሄኔ ሶስት መቶ ምናምን ሺ ያችን ልጅ ከተከተሉት ያረፈችውን እህታችንን ከተከተሉ ሰዎች አንዱ ነው የምትመስለኝ አንተ። ከጥላቻ የሚሆን ከምንም ይሁን ይሄ ከክፋት ማለት ነው። ፎሎ አድርጓት የማያውቀው ግን የሚያውቃት ሶስት መቶ ሀሲሳማ ፎሎ ያደርጋል። ልዕልቲ አካውንት ዶክመንት ነው ብዬ አስባለሁ። ዛሬ ላይ እንድትጠላላ፣ እንድትሰዳደብ፣ እንድትናናቅ ያደረጉ የሶሻል ሚዲያ ሰዎች አሉ። አንተ ላይ ተጠቀሙ። ራሳቸውን ከራሳቸው ታናግራቸዋለች ከጀርባ አንድ እህቷለች ገባችሁ ተገባባና እንግባባለን ብዬ አስባለሁ።